ሰላም እንዴት ናችሁ? ደህና ናችሁ ወይ? ያው እንግዲህ ሶሻል ሚዲያ በተጠቀምኩባቸው ዘመናት ያቀረብኳቸው ሀሳቦችን ያው ሰው የሚወዳቸውም አይወዳቸውም አጋጥሞኛል። ግን ብዙ ሰው ይሄ ነገር ልክ አይደለም ብሎ የተቃወሙባቸው ነገሮች አንስቼ ላውራችሁ። እንደምታውቁት እኔ አንዳንድ ሀሳቦች ለየት ያሉ ሀሳቦችን ማቅረብ እወዳለሁ። ለመለየት ብዬ ሳይሆን በዚህ በኩልስ ብናየው የሚል ሀሳብ ማቅረብ እወዳለሁ። ሰው ሁሉ በአንድ አቅጣጫ በአንድ ነገር ላይ ሲደመድም፣ ለምን በዚህ በኩልስ አናየውም ብዬ ምክንያታዊ በሆነ መንገድ ለማቅረብ እሞክራለሁ። ይሄ በጣም የቆየ ነው የቆየ ነው፣ የአዲስ ነገር አይደለም። ሶሻል ሚዲያ ከጀመርኩ ጀምሮ በተለይ በቡድን የሚሰጡ ፍረጃዎችን ተቀብዬ አላቅም። ሌላውን ነገር ተውትና፣ በጣም ብዙ ሰው የሚያብጠለጥለው ጨካኝ ነው እንዲህ አደረገ የሚለውን ጌታቸው አሰፋ የደህንነት ሚኒስትሩን በሚመለከት ሁሉ ቪዲዮ ሰርቻለሁ። ጠንካራ ጎኖቹን አንስቼ፣ ደካማ ጎኖቹ እናንተ የምትሉት ቢሆንም ይሄም ጠንካራ ጎን ነበረው ብዬ አንስቻለሁ። ከዛ አንዴ የሆነ አማራ ክልል አንዲት ሕፃን፣ ፌቨን የምትባለው ላይ በተፈጸመው ጥቃት ላይ አንዳንድ ተጋን ነው የሚነገሩ የነበሩ ነገሮች በተለይ ጠበቃው ላይ የደፈርረ የተባለው ሰው ወንድም ላይ እርምጃ ይወሰድ ተብሎ የተከፈተውን ዘመቻ በመቃወም አሳብ አቅርቤያለሁ። የአትሌቲክስ ስፖርት አሰልጣኝ የነበረው የማራቶን አሰልጣኝ የነበረው ገናሞ ወደ ደፎ የሚባል ሰው ፕሬዚዳንቷ ፊት ቅሬታውን ለምን አቀረበ ተብሎ ከባድ ዘመቻ ተከፍቶበት ነበረ። በሱ ላይም ስሜቱን መግለጹ ነውር አይደለም። ይሄን እንደውም መልመድ አለብን። በቃ ለብዙ ጊዜ አሰልጣኞች ተረስተናል ብለዋል። ፕሬዝዳንቷን ለማግኘት ቀጥሮ ይዞ አልተሳካለት ይሆናል። እዛ ቦታ ስሜቱን ማውጣቱ ምንም አይደለም ብዬ ተከራክሬያለሁ። በአንድ ዓለም ጎሳ ጉዳይ ገዳይ ነው ሲባል ለፍርድ ይተው፣ ይሄ ነገር ሊሆንም ላይሆንም ይችላል፣ ሕግ እስኪጨርሶ እንታገስ ብዬ አሳቢ ሰጥቻለሁ። ስፕሪስ የሚባለው ባለፈው አሜሪካን ሀገር በሰው የተገደለው ቀኝ አክራሪ የነበረው ሰውዬ ግን ሃይማኖት ወንጌል ይሰብክ የነበረው ሰውዬ በሱ ሞት ጊዜም በሰው መገደሉ ትክክል አይደለም። ሰውዬው ሀሳቡን ነበር የሚገልጸው፣ ሀሳቡን በሀሳብ መቃወም ይቻል ነበር ብዬ ሀሳብ አቅርቤ ያለው ብዙ ሰው ተቆጥቷል። እስላም ጠል ነው፣ ጥቁር ጠል ነው፣ ዘረኛ ነው፣ እንዴት እንዴት ላለ ቢሆንም መገደል የለበትም ነው። ይሄኔ ሀሳብ እሱ ያላወቀውን ነገር ማስረዳት ነው ያለብን ብዬ ነው ሀሳብ ያቀረብኩት። እንደዚህ አይነት ነገሮች ተጋግሜ ነው ያቀረብኩት። ባለፈው አንድ የቤተሰብ የሆነ ሰው ደግሞ በአትሌቷ ጉዳይና እና በእሱ ጉዳይ ባልና ሚስት ጉዳይ ነው ይህን ያህል መጋነን የለበትም በሚል ሀሳብ ሰጥቻለሁ። ሌላ ጊዜም ሌላም ሰው ቢሆን ሰጥ ነበር ያ የኔ ቤተሰብ ስለሆነ አለ። ባለፈው በቅርብ ጊዜ ደግሞ በምናውቀው ወንድማችን የስፖርት ጋዜጠኛና ታሪክ አዋቂ ገነነ መኩሪያ ጉዳይ ላይ ባለቤቱ ላይ የተነሳው ይወረወር የነበረው ድንጋይ ልክ አይደለም። በህግ ይለቅ፣ በህግ የተጀመረ ነው በህግ ይለቅ ሰውን እንደዚህ ብሌም ማድረግ አንድ ሰውን ለማጥቃት የሚያል መደራጀት አያስፈልግም ብዬ ሀሳብ ሰጥቻለሁ። እነዚህ ብቻ አይደሉም። ገነ ጀነራል አሳምነው ጊዜ ጀምሮ ገነ ማኔሽ ጥላ ነው የሚባለው የአማራ ክልል ብልጽግና ኃላፊ የሞተ ጊዜ ከነ በአብዛኛው እንደዚህ ሰው በቡድን ሆኖ በቆመባቸው ነገሮች ላይ የራሴን እይታ አስቀምጫለሁ። ማለት እኔ ፐርፌክት ያለቀ ነገር አውቃለሁ ማለት ሳይሆን እንደዚህ ስብናይ እንደዚህ መንገድ የለም ወይ? ለምንድን ነው ሳይድ ምን ይዘው የሚል ሀሳብ አቅርቤ ያለሁ። በጣም በርካታ ጉዳዮች ላይ ከአብዛኛው ሰው የተለየ ሀሳብ አቅርቤ ያውቃለሁ። ምክንያቱም በጅምላ የሚፈረጅ ነገር በጅምላ እንትን የሚል ነገር አልስማማም። በተለይ ግን በተለይ በተለይ በወንጀል መራ ጉዳይና ፖሊስ በያዘው ነገር ህግ ነክ በሆነ ነገር ላይ የበለጠ የኖርኩበት ስራ ስለሆነ፣ የምወደውም የተማርኩትም የኖርኩበትም ስራ ስለሆነ በስራው ላይ ያሉ ሰዎች ሁሉ ነገር ለመናገር እንትን የስራው የቴክስት ማይፈቅድላቸው ከሆነ አንዳንድ ነገር ላይ እንደዚህም እኮ አለ ብዬ ሀሳብ ባቅርብ ኖር አይደለም፣ ኖር አይደለም። እና የተለየ ሀሳብ ማምጣት ለምንድን ነው የምንፈራው? መሞገት ነው ሰውየው አይ እንዲህ ያልከው እንዲህ ነው እንዲህ ስለሆነ ነው ብሎ መሞገት ነው እንጂ ገና ለገና እኛ ይገደል ያልነው ሰው ለምን አይገደልም፣ ማለት እኛ ይሰቀል ያልነው ሰው ለምን ብለህ ለምን ጠየቅ አይባልም። ይሄ መሻገር አለብን። ከዚህ ጉዳይ ማንም ይሁን ምንም ጉዳይ ስናይ ራሳችን በዛ ሰው ጫማ ውስጥ አስገብተን መመልከት መቻል አለብን። የተበደለውም ሰውዬ ላይ ሆነን ማየት አለብን። በደለ የተባለውም ሰውዬ ላይ ሆነን ማየት አለብን። ከዛ በኋላ ህጉ ምን ይላል የሚለውን ለማየት መሞከር አለብን። ህግ ምናውቅ ከሆነ ካላወቅን ደግሞ ተፈጥሯዊ ስሜት አለን፣ አለ ሰብአዊነት የሚባል ነገር አለ። ከዛ አንጻር ነገሮችን ለማየት መሞከር ይኖርብናል። እናም እነዚህ አንዳንድ ነገሮች ሀሳብ ሳቀርብ እናንተ አዲስ ነገር የሚመስላችሁ በየጊዜው አዲስ ነገር መስላችሁ የምትቆጡ ሰዎች አላችሁ። እኔ ግን ከሀያ ከሰላሳ ቪዲዮ በላይ በእንደዚህ አይነት ነገሮች ከሌላ ሰው የተለየ አቋም አራምጃለሁ። ለ ለይስሙላም አደለም የተለየ ሀሳብ አለኝ ለማለትም አደለም፣ ግን እኔ በእኔ እምነትና በእኔ ሎጂኮችን አገጣጥሜ ይሄ ነገር ይሄ ነው፣ ይሄ ነገር ይሄ ነው ብዬ ተንትኜ ነው የምናገረው ከነ ምክንያቱ። ከዛ ገንዘብ ተከፍለው ነው እንደዚህ ሆነ ነው እንደዚህ ሆነ ነው እንዴት ነው ሁሉ ሁሉ ነገር ገንዘብ ተከፍሎ ይቻላል ወይ እኛ ጋር ሁሉም ሰው ውስጥ ሌባ ነው ወይ አንዳንድ ሰዎች እኮ ሌባ ላይ ሆኑ ይችላሉ እኔ ራሴን አውቃለሁ ግን ከኔ የበለጠ በጣም ታማኝ ጨዋ ሰዎች እንዳሉ አውቃለሁ ኢትዮጵያ ውስጥ ሁሉም ሰው ሌባ አይደለም ሁሉም ሰው በገንዘብ ይሰራል ማለት አይደለም ሰው ሊሳሳትም ይችላል ሰው ያለ ገንዘብም ያለ ጥቅምም ሊሳሳትም ይችላል ግን ለምንድን ነው የምንደመድመው? ለምንድን ነው ነገሮችን በግራ ቃኝ ላለማየት እየወሰን ነው? ለማለት ፈልጌ ነው። ባካቸው የተለየ ሀሳብ ሲመጣ ሌላ ነገር አይመስላችሁ። በዛ ሀሳብ እናንተ ደግሞ ራሳችሁን አስገብታችሁ ይኸው በዚህ በኩል አላየሁትም ነበር ብላችሁ ለማየት ሞክሩ እንጂ ሰው ለመኮንና ለማዋረድ አንቸኩል። ፍርድ ለመስጠት አንቸኩል። በቡድን ሰው እናንትን ያሉት ነገር ቀድሞ የሆነ ሰው ነገር ተደረጉ ካለ አው፣ ልክ ነው ብለን ማጨብጨብ ማቆም አለብን። ቢያንስ ከሁለት ሰዎች ሰምተን ፍርድ ለመስጠት ቢሆን የከሰሰ ሰው አለ፣ የተከሰሰውን መስማት ይኖርብናል። ላችሁ ፈልጌ ነው። ስላዳመጣችሁ አመሰግናለሁ። ከትትና ጋር እግዚአብሔር ይስጥልኝ።